የሊቀ መላክ ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለም አሜን። ጉዞ በሚቀጥል አገልጋይ ሰው ተመስሎ ኢትዮጵያ ካገኘው ጊዜ ጀምሮ ይህን ኢትዮጵያን ተጉዞ ረድቶ ወደ መልካም ሰው ወደ መልካም ሰው ራጉኤል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ ወርኃ ግንቦት ከሚነበበው የተከተለ የሊቀ መላእክት ቅዱስ ሩፋኤል ድንቅ ስራ እንደሆነ እንመሰክርላችኋለን። ደግሰው ራጉኤል በቤት በቤት ውስጥ የጦቢት ልጅ ጦቢያ አዛሪያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን ይበሉ ዘንድ በጉን አርዱ ባቀረበላቸው በዛ ሰዓትም በጦቢት ልጅ ጦቢያ ላይ ከሊቀ መልአክ ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ጦቢያም በዝግታ አንተ ወንድም አዛርያ ሆይ፣ በመንገድ ሆነን የነገረኝን ነገር ወድጃለሁ። ልጅቷም እግዚአብሔርን የምትፈራ ጠቧ መልካም ትመስላለች። ስለአባት የጦቢት ጉዳትም የራጌል ጉዳትን ሰዎች ሁላቸው ይቺ መልካም ልጅም እንደ አዘኑ አይቻለሁ። የእግዚአብሔር ፈቃዱ ከሆነ ለአባቷ ራጌልና ለእናቷ ህድና በመንገድ የነገርከኝን ተናገርልኝ አለው። ከማዕድም አስቀድሞ ይህ በመንገደኛ ተመስሎ የተገለጸ እና አዛርያ የተባለ ቅዱስ ሩፋኤል ተነስቶ ለዚህ ጦቢያ ሚስት እንድትሆነው ይሰጧት ዘንድ ለአባት እና እናቷ ስለዚች መልካም ልጃቸው ሳራ ተናገረ። የዚች መልከ መልካም ልጃቸው ሳራ አባት ፍራጌልም፣ አንተ ከዚህ ወጣት ልጅ ጦቢያ ጋር የመጣ አዛርያ ወይ፣ አንተ በእውነት የተባረክ እንደ ቃለ ምች እቺ ልጅ ሳራን ለርሱ እሰጠዋለሁ። ነገር ግን እውነቱን እገልጽላለሁ። ይቺ የምወዳት ልጅ ሳራ ቀድሞ ሰባት ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞቱ አለው። አዛሪያን የተመሰለ ቅዱስ ሩፋይ ስለደግ ሰው ጦቢት ቅንነት ብሎ የወደደን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለተቀበለኝ እግዚአብሔር የትትናነ መባ የምትፈጽመውንም በጎ ምግባርን ሁሉ ይቀበላለሁ። የዚህ ሳራ አባት ራጌልም እግዚአብሔር ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት። ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድም ያዛሪያ ተቀመጥ፣ ከማዱም ብሉ ከማዱ አለ። ጦቢያ ገንጋ ብቻይን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚህም ምንም ምን አልቀምስም አለ። ያደግሰው ራጌልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲት ናት። እንግዲህ ወዲህ እንደ እጉ እርሷ ከወገኖች የተገኘች እህት አንተም ወንድሟንና ውሰዳት። እግዚአብሔር በአማረ ትዳር ያኖራችሁ ብሎ መረቃቸው። ሚስቱ ምድናም ጠራት። ይቺ ሳራም እናቷን ተከትላ መጣች። የጋብቻ ደዳቤዎቻቸውንም ጽፎ ጽሑፏን አተማት። ይበሉ ይጠጡ ዘንድም ጀመሩ። ከዚህም በኋላ አስተዋይ ሰው ሌላ ክፍል አዘጋጅተች። ሙሽሯ ልጃችንን ሳራን አስገባት። አስገቢያት አላት ባሏ አራጌልም እንደነገራት አደረገች። አስገባቻትም እያለቀሰች የልጇንም ህንባም እያበሰች ልጄ ሳራዊ እስኪ አሁን በደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኛለች። ጦብያንም ወደ እርሷ አስገቡት። እርሱ ማዛሪያ ብሉ እርሱ ማዛሪያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የእጣን የዕጣን ቆቀሩን ይዞ መልአክ መልአክ እግዚአብሔር ይቀመላክ ቅዱስ ሩፋኤል እንዳዘዘውም የዚያን አሳ ጉበቱና ልቡን ጨምሮ አጤ ሰው በሳራ ወለተ ራጉኤል ላይ አድሬው፣ ሰባት ባሎቿን በየጊዜው የገደለባት አስማንዲዮስ የተባለ ያ ክፉ ጋኔንም ደንግጦ ተስደበደበ። ጦብያ ሙዴ ሳራ እንደ እጉ የሚፈጸም ደስታችንን ራርቶ ይባርክልን ዘንድ ተነሺ፣ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኛል እና አመሰግናለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ፣ ክብርን የተመላ ስምህ ለዘላለሙ ቅዱስ ነው። የፈጠረ ሁሉ ያመስግን የፈጠረ ሁሉ ያመሰግናል። አዳምን ፈጥረው ዘንድ ሔዋንን የሰጠው አንተ ነህ፣ ከእነርሱም ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳው እንፍጠርለት ብላል እና አቤቱ አሁንም ይህችን ሴት የማግባት የማገባት ስለ ስጋ ፈቃድ አይደለም ስለህግ ነው እንጂ። ስለዚህ አንተም በማመን ተደሰተን አንተም በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታን ላክ እያለ ጸለየ። ዛሬም ጦቢያ በተናገረው ጊዜ አሜን ትል ነበር። ጦቢያም እንዲህ በእምነት በጸለየው ጊዜ አሳ ልብ እና ጉበት ጋራም እጣኑን ጨምሮ ባጤ ሰው ጊዜ የደነገጠና የተርበደበደ አስማንዶስ የተባለ ያ ክፉ ጋኔ ሸሸ። ሊሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባል ባለ እሳት ገረፈው፣ ወደ ጥልቁ የእሳት ባህር አዘግተታለው። ሁለቱም ሳራ ወለተ ራጉኤል እና ቅዱስ ሩፋኤል ረዳት ሸማግሌ ሆነለት። የጦቢት ልጅ ጦቢያ ግን በዚያች ት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታ በሰላም አደሩ። በማግስቱም ገና ሌሊት ሳለ ደቦናውን ቅን የሆነ ራጉኤል ተነስቶ ምናልባቴም እንደሞት ሰባቱ የልጅ ባሎች አይተርፍም ይሞት ይሆናል ብሎ በመቃብር ሊቆፍር ሄደ። መቃብሩን ቆፍሮና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ድናም የልጃችን ሰራባል ጦቢያ በህይወት እንዳለ ካልሆነም ማንም ሳይውቅ እንቀብረው ዘንድ እንቀበረው ዘንድ እስኪ የምታየው አንዲት ልጅ ሰጥኪ፣ አላት። የተላከችም ልጅ የደጅ ደጁንም ከፍታ ሁለቱ ሙሽሮች ተኝተው አገኘቻቸው። ተመለሳም ደህንነታቸውን ተናገረች። የሳራ አባት ራጉኤልም ከሚስቱና ጋር ሆኖ የልጁ ባለ ጦቢያ በህይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከት የጎበኘን አቤቱ አንተ ብሩክ ነህ። አገልጋዮችን መላእክት በዓለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃን የሚያመሰግኗል። ያሰብኳት በደልንም ይቅርበል እንደተጠራጠሩ እንዲሁ አልተፈጸመም እና በላያችን እንዳረበበች እንድታብዛት ነው እንጂ ብቸኞች ወጣቶችንም ራራላቸው ህይወታቸውንም በጤናና በሰላም በደስታ በደስታ የሚፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አድርግላቸው። ከዚህም በኋላ ያን መቃብር ይደፍኑ ዘንድ አገልጋዮቹን አዘዛቸው። እስከ 14 ቀናት ድረስም ታላቅ ግብዣ አደረጉ። ከደስታ ብዛት የተነሳም የሰርጋቸው ተላ ደስታ እስከሚፈጸምባቸው አስራ አራት ቀን ወደ አገሩ እንዳይመለስ በኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውንም እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜም ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድሚያ ዛሬያ ወይ ሰርጋችን ባል ሳያልቅ እንዳሌድ ራጉኤል ቃል አስገብቶኛልና፣ እባክህ ሁለት ብላቴናችን አስከትለ በግሞሎች በሜዶን አውራጃ በራስቄ ከሚኖር ገባኤል ዘንድ ጥሮቹን ይዘና ይዘና ገባሌንም እንጂ ወደዚህ በዓል ጥራው። አባቴ ቤት የምመለስበትን ቀን ይጠብቃልና እጅግ ከዘገየው ይጭንቃልና አለው። ቅዱስ ሩፋኤልም ኢትዮጵያን ነገር ሰምቶ እንደ ባልደረባ ታዘዘው። ኢትዮጵያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀም። እርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ ስለዚህች የጦቢያ የህዋነትም ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለገባይል ተጽፋ የተሰጠቻቸውን የታተመች ደብዳቤ ከጦቢያች ተቀብሎ ከጦቢያች ተቀብሎ በሜዶን አውራጃ ራስ ራጊስ ወደሚኖረው ገባይል ዘንድ ሄደ በማግስቱን ብሩን አመጣለት ጦቢያም አዛሪያ የተባለ ሊቀ መላእክት ቅዱስ ሩፋኤልን ከልቡ አመሰግነው የጦቢያ አባት ጦቢት ጦቢትም በሀገሩ ነው ቅን ቀናትን ይቆጥራል። የቀጠራቸው ቀን ተፈጽሞ በሚመለሱበት የሚመለሱበት ቀን ስላልደረሱም ልጅ ምናልባት አግብቶ የሆነ ወይስ ገባ ይል ሞቶ ብሩን የሚሰጠው አቶ የሆነ እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሀና ግን ልጄ ጦቢያ ሞቷል እያለች ትዘበዝባለች። እያለቀሰችም አንተ የዓይኔን ብርሃን ልጅን ልከው ባይጠፋ ኖሮ እንዲህ ባላዘንኩም ነበር ትለው ጀመር። ጦቢትም ዝምበይ ቀይወት አላላት። ሀናም አንተ ዝምበል ሀላቂ ማትቁጠረኝ ልጄማ ሞት ሆኖ ትለዋለች። ልጅ ልጇ ጦቢያ ወደ ሄደበት ጎዳና ወጣም ታለቅሳለች። ስለ ልጇ ጦቢያም ስታለቅስም እህልንም ልትበላ ዝምም ልትል አልቻለችም። ተመልሶ ወደ ሀገሩ እንዳይድ ያስማለው የተላ ደስታው አስራ አራቱ ቀናት በተፈጸሙ ጊዜም ጦቢያ ደግሰው ራጌልን እንግዲህ ቃል ያስገባኝን አስራ አራቱን ቀናት ተፈጸመ። ወደ አባትና እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህ እንደሚያገኙ ተስፋ ያደርጉም። ራጌልም ከፍቅሩ ጽናት የተነሳ የምስራችን የምስራቹን ይነግሩ ወደ አባት ጦቢ ዘንድ ፍልክበት አለው። አንተ ተቀመጣለው። ጦቢያም ግን አይሆንም፣ ወደ ወደ አባቴና ወደ አባቴና እናቴ ሄድ ዘንድ ሸኘኝ እንጃለው። ራጌልም ተነስቶ ሳራና ያብቱን ግማሽ ሰጠው። ልጆች ሳራና ጦቢያ ጦቢያ ወይ አባቶቻችን የአብርሃምና የይስሐቅ ያዕቆብንም ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የናንተን ፍሬ አይ ዘንድ ዘራችሁንም ይባርክ። አንቺም ልጄ ሳራ፣ እንግዲህ ዘመዶችሽ ናቸው እንግዲህ ዘመዶችሽ ናቸውና ስላንቺ መልካም ነገርን እንሰማ ዘንድ አማቶችሽን እንድታከብሪ አደራ ሲል መረቃቸው። የራጌል ሚስትም እድናም አንተ የምወድ ልጄ አንተ የምወድ ልጄ ጦቢያው የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥቶ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ ሰኝ ዘንድ በኑሮ ሊባርክ ልጄ ሳራን በምን ምን እንዳታሳዝና ታደራላለው። ራጉኤልና ሚስቱን ምድናን ባንድነት ሊሁለቱ ሙሽሮች ሳራና ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነው ከሊቀ መልአክ ቅዱስ ሩፋኤል ለአማላጅነት የተነሳ በእግዚአብሔር ኃይል ነው። አጋንትን የሚያጠፋ ሊቀ መልአክ ቅዱስ ሩፋኤል ጸሎቱና በረከቱ በየጊዜውና በየሰዓቱ ከዚህ በክርስቲያኑ ጋር ይሁን። ዘላለሙ አሜን፣ አሚን፣ አሜን። ታምር ጸሎትና በረከቱ ለዘላለም በላያችን ይስፋፋ፣ ይሰፋፋ። እግዚአብሔር ታምር ጸሎትና በረከቱ ለዘላለም በላያችን ይስፋፋና ይቅርታን ከፈጣሪ ዘንድ የሚለምን የሰው ልጆች ቁስልን የሚፈወስ ማፀንን በታምራቱ የሚፈታ አቃቢዎት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል ያደረገው ታምር ይህ ነው። ቀሉል እግዚአብሔር ፈቃድ የተነሳ ከውስጧ ታምራት የሚደረግባት የሁላችን እግዚአብሔር ቤተሰቦችና የቅዱሳን የቅዱሳንም ሀገራቸው በሆነች በዚች ቅድስት ሀገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ታምራት አንዱን ከቅድስት ሀገር ኢትዮጵያ ሊቃውንት አንደኛው መላከ ብርሃን አይኔ ስለ ቅዱሳን መላእክትና ስለ አለቆቻቸውም ሊቃነ መላእክት ክብር በጻፉት በመጻፉት ስለ ሊቀ መላእክት ቅዱስ ሩፋኤል ገናነት መሰከረ። ይሄ የቅዱስ ያሬድ መንፈስን ተመልቶ ቅድስት ቤተክርስቲያንን ሲያገለግል ይኖርና በቀናች ሃይማኖቱ ጸንቶ ያረፈ ሊቅ እንዲሁ እንዲህ አለ። ቅዱሳን ሲገድላቸው መጻሕፍት ስለ ቅዱስ ሩፋኤል ድንቅ ስራ የተጻፈ አገኘው። መጽሐፉም እንዲህ ይላል። በቅዱስ ላሊበላ ምድር በስተ ሰሜን ባለች ቡግና በታችኛው ክፍል ውግረ ሰሂን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ የዋሻ ቤተ ክርስቲያንን ያን ዘንድ ንጉሥ ካህን ቅዱስ ምርሃነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስም ቅዱስ ይምራነ ክርስቶስም ለእግዚአብሔር አምላኩ ለእግዚአብሔር አምላኩ ቤት ትሆን ዘንድን ካለባት ካለባት ቅድስት ስፍራ እርኩሳና ጋንትን አሳደዳቸው። እግዚአብሔርም ቅዱስ ይመራነ ክርስቶስን ወዳጅ ወይ ለስሜ ቤትን ተሰራ ዘንድ መርጫለሁ። በስራ ሁሉ እኔ ካንተ ጋር ነኝ። ትእዛዝን የሚፈጽም አቃቤው ሆኖ ያገለግለኝ ዘንድ የሾሙትን ሩፋኤልን ሰጥቻለሁ። በስራ ሁሉ በጥበብም ሁሉ አስተዋይ ያደርጋል፣ ከክፉ ሁሉ ይጠብቃል። ሊቀበላ ቅዱስ ሩፋኤልም በአምላኩ እግዚአብሔር ትእዛዝ ከዚያ ጀምሮ ቀንም ሌሊትም ከዚህ ንጉሥና ካህን ቅዱስ ይምራነ ክርስቶስ አልተለየም። የእንፃ ጥበብንም ገለጸለት። በሚስጥርና በጥበብ እውቀት አስተው ያደረገው በጣይ ማዘን ረዳይ ምንዱባን የሆነ የሳታውያን ስልጣናት አለቃ የሊቀ መልአክ ቅዱስ ሩፋኤል ጸሎትና በረከቱ ከአገልጋዮቹ ሕዝበ ክርስቲያን ጋር ይሁን ለዘላለሙ። አሚን አሚን። አሜን አሜን። እንደረግልን እኛ ባጎደለው ተሳሳትን ነው። ቅዱስ ሩፋኤል አማልቶ አቃንቶ ባርኮ ቅዱስ ይቀበለን